ሰላም ሰላም የቻናላችን ቤተሰቦች፣ ዛሬም ለእናንተ ይጠቅማል። ለ2018 የሪሚዲያል ፕሮግራም ማለት ነው። ለሪሚዲያል በአጭር ጊዜ መዘጋጀት እንፈልጋለን ለምትሉ ሁሉ ይሄ ቪዲዮ ለእናንተ ነው። እንዴት እነግራችኋለሁ። ግን ሁላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እና ይሄ ቪዲዮ ለሁሉ ሰው እንዲደርስ ፕሊዝ ላይክ አድርጉ። ላይክ አድርጋችሁ ጠቅ እጃችሁን ወጣ ነው። አንዴ ጠቅ አድርጓትና ላይክ በቃ ላይክ አረጋችሁ። በረገደለውን ንግባ ምንድነው? ዛሬ በተለየ ቪዲዮ የመጣልን ካላችሁ በ2018 የሪሚዲያል ፕሮግራም ማለት ነው። በተለየ ሁኔታ መዘጋጀት ከፈለጋችሁ በተለያየ ነገር ማለት ነው እኛ ለ ሀያ አንድ ቀን ቻሌንጅ ጀምረናል ማለት ነው። ምንድነው የምንሰጠው? ቲዩቶሪያል ነው? ምንድነው እናስተምረው ካላችሁ፣ ኖ ቲዩቶሪያል ሳይሆን፣ ቲዩቶሪያል ከፈለጋችሁ ዩቱብ ላይ ሞልቷል። ሪሚዲያል ማለት እኮ አዲስ ነገር አይደለም። ብዙዎቻችሁ የምትጠይቁት እንደዚያ ነገራቶች ነው። ለምሳሌ ጄኔቲክ ከሆነ ባዮሎጂ የምትማሩ ከሆነ ጄኔቲክ እኮ የግዴታ አሁንም ቲቶሪያል ለጄኔቲክ መሰራት አለበትም። ዩቱብ ላይ ሞልተዋል ማለት ነው። እናንተ የሚያስፈልጋችሁ ቲቶሪያል ሳይሆን እነዚህ ሁለት ሰዓት ሶስት ሰዓት የሚያስተምሩ ሳይሆን አደለም እኛ እንሰጣችሁ። ይሄ አደለም እኛ ምንሰጣችሁ የተለየ ሁኔታ ኦፈር ለ2018 የሪሚዲያል ፕሮግራም ማለት ነው። ሞጁሎችን ይሄ አንድ ነው። የትን ቦታ ላታገኛቸው የምትል የተለያዩ ሞጁሎች ማለት ነው። ፋይሎች ለሁሉም ዩኒት ማለት ነው። ሂስትሪ፣ ጂኦግራፊ፣ ማትስ፣ ኬሚስትሪ፣ እንግሊሽ ኦልሞስት በቃ ሁሉንም ሳብጀክት ከሁሉም ሳብጀክት ሾርት ኖት እንሰጣቸዋለን። ይሄም ብቻ አይደለም፣ ሾርት ኖት ሳይሆን እንደዚህ በፒክቸር ማለት ነው። በተለያዩ ፋይሎችም ለሁሉም ዩኒቶች ማለት ነው። በተለያዩ በቀን በቀን ፕራክቲስ ማድረግ የሚችሉት ኩዌሽኖችን እንልክላቸዋለን። አልባልም በቃ አልበቃም። ይህም ብቻ አይደለም። ጊዜያችሁን በአግባብ እንደ ተማሪ ማለት ነው እንደ ጎበዝ ተማሪ እንዴት መጠቀም እንደሚችሉ ባይ ዘ ዌይ ሰርተናል ማለት ነው። ቻሌንጁን የጀመርነው እሁድ ነው ማለት ነው። ጊዜያችሁን በአግባቡ ለመጠቀም ለተማሪዎች የተለያዩ ስልቶችን፣ የተለያዩ ቲፖች ለእኔ ኤግዛክትሊ የሰሩልኝ ሼር አርኳቸው፣ በጣም ኦልሞስት ቪዲዮ ደስ ነው ያላቸው ማለት ነው። አሁንም ደግሞ በተለያዩ እንደዚህ አይነት ሁሉንም ሳብጀክት እንዴት ማጥናት እንደሚችሉ ፕላን እንዴት ክሬት ማድረግ እንደሚችሉ ዲቴል የሆነ ቪዲዮ ነው ጋይድ የምናረጋቸው ማለት ነው። ሀያ አንድ ቀኑ ሙሉ ሙሉ ተረድታችሁ ነው የሚገቡት። ሾርት እንዴት ማጥናት እንደሚችሉ ቲቶሪያል እኮ አሁንም አሁንም ማየት ጊዜ መግደል ነው። ለዚህ እኮ ነው እኛ ቲቶሪያል ሳይሆን የምንሰጣችሁ ለአንድ ቀን በተለየ ለሁሉም ለሶሻል ለናቹራል ጋይዱን ሰተነው ማለት ነው። ሁሉንም ፋይሎችን አግኝቶ በየቀኑ የምንልካቸው ኮሽኖች በየቀኑ የምንልካቸው ሾርት ኖቶች በየሶስት ሶስት ቀኑ ደግሞ አንዳንድ ቪዲዮ እንልክላችኋለን ማለት ነው። እናንተ በአግባቡ እንዴት ማጥናት እንደምችሉ ኢፌክቲቭ የሆነ የጥናታችሁን ስልት እንቀይሯለን ማለት ነው። ኢንትራንስ ሁላችንም እናውቃለን። ቲዩቶራል አጥታችሁ ዓለም ኢንትራንስ ነወደቃችሁት ሞልተዋል። ዘድ ሲክሬት ኢትዮጵያ ኤዲኬሽን ማልነግሮ የለም ቲዩቶራል ማለት ነው አደለም። ሁሉም እኛ ጋር የተቀላቀለ ማለት ነው። ፕራይቬት ክላስ ማለት ነው። የአጥናን ስልት ነው ያጠያችሁ ያጠና ስልት በተለየ ማለት ነው። እንደዚሁም ይሄ ብቻ እኮ አይደለም ለየት የሚያደርገን ዋን ቱ ዋን የተለያየ ነገር ማለት ነው። የቸገራችሁን ነገር እንደዚሁም ምን ይመስላል እንዴት ይህን ነገር ዲቨሎፕ ማድረግ እንችላለን አብረን ምንወያይበት እንትን ነው ማለት ነው። ይሄም ብቻም ሳይሆን ይሄ እድል እንዳያልፋችሁ ማለት ነው። ዛሬ ዛሬ ማክሰኞ ነው ማለት ነው። ትምህርቱ ይህን ትዌኒ ዋን ንደ ቻለንጃችን መዝገባችን ማለት ነው ልንዘጋ ስለሆነ ይህን እድል እንዳታሳልፉት እርግጠኛ ለሁሉም ተማሪ ይጠቅማል ማለት ነው ለ ለ21 ቀኑ በሙሉ ተዘጋጅታችሁ ቻሌንጁን ከኛ ጋር ጨርሳችሁ ሁሉም ነገር አውቃችሁ ነው ምትገቡ ማለት ነው። በየቀኑ ደግሞ ጥናታችሁን እንደምትጀምሩ እናበረታታለን ማለት ነው። ሁሉም ሰው እኛ ጋር የገባ ፕራይቬት ክላስ ማለት ነው። ሁሉም በሞጁሎችን ልከናል ማለት ነው። ሁሉም በራሱ ማጥናት ግዴታ ነው ማለት ነው። በየቀኑ እንዲያጠኑ እናሳውቃለን ማለት ነው። ቢኮዝ ቲቶሪያል ሞልቷል። እኛም ኖቶችን ሾርት ኖቶችን ልከናላችኋል ማለት ነው። እኛም እናግዛቸው በሾርት ኖቶች፣ በፋይሎች፣ በተለያዩ የጥናት ስልቶች፣ ፕላን አወጣጥ፣ ጊዜ አጠቃቀም ማያገኙት ነገር የለም ማለት ነው። ይሄ አንደኛ ዙር ነው። ሁለተኛ ዙሩም ሁሉንም ሞጁሎችን ማለት ነው። በተለያዩ ሁኔታ ኩዌሽኖችን በየዩኒቱ የምንሰራበት እንትን ነው ማለት ነው። ሁለተኛን ዙር የሚቀላቀለው አንደኛ ዙርን የተቀላቀለ ብቻና ብቻ ነው። ይሄን እድል እንዳታሳልፈው እንደ ጆይ ማረግ እንችላለን ካላችሁ በቀጥታ መስመርም በዚህ በቴሌግራም እንትንም ልታናገሩን ትችላላችሁ። ምዝገባው ሊዘጋ ስለሆነ እንደዚሁም ቅናሹ ደግሞ ነገ ስለሚያልቅ ማለት ነው ይሄ እድል እንዳያልፋችሁ በምንም ምክንያት ማለት ነው። ስለዚህ ጆይ ማረግ ምትፈልጉ ኮንታክት አድርጉኝ ማለት ነው። እናም አብረን ለ21 ቀን ቻለንጅ